ሰበር ዜና ጥቅምት 26 2018። ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ከጦር ግንባር ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ምረ ወዳጁን ለመደምሰስ ሲሄደው ጀኔራል አበባው የመራው ጦር በፋኖ ተከቦ አይቀጡ ቅጣት ተቀጣ። የትግራይ ሰላም ሰራዊት የሚባሉትን የጌታቸው ረዳ ወታደሮችን አጣምሮ ውጌ የከፈተው ጀኔራል አበባው ከነመካናይዝድ ጦሩ በፋኖ ተመቷል። በዚህ ውጊያ የጦር መሪ ሻለቃዎች ባለማረግተኞች መግድላቸውና መግድላቸውና እነ ጀነራል አባው ከባውን ሰብሮ ለመውጣት አጥፍቶ ጠፊ ድሮን እና አየር ኃይል ተጠቅመዋል ተብሏል። በዚህ ውጊያ ላይ ፋኖ የአየር መቃወሚያ አለያም ድሮን ታጥቆ ቢሆን ኖሮ በነጋታው 4 ኪሎ ይገባ ነበር የተባለለት ከባድ የጀግንነት ተጋድሎ አድርጓል። በዝርዝር እንመለከተዋለን። እዚሁ ወሎ ላይ በርካታ ወደ ውጊያ ውስጥ ሲደረጉ የአገዛዙ ጦር በጋሸና በፋኖ ሲደመሰስ ከባድ ውጊያ መደረጉም ተገልጿል። በሁለት ቀን ውጊያ ብቻ አምስት ከተሞች በምርወዳጅ ልጆች የእጅ መግባታቸውም ተረጋግጧል። ከወሎ በርካታ ሰበር የጦር ግንባር መረጃዎች እጅ ገብተዋል፣ አስደምጣቸዋለሁ። ወዲህ ደግሞ ሸዋ ላይም የአገዛዙ ኮማንዶ ጦር ከነተጫነበት መኪና ሲደመሰስ ለወሬ ነጋሪ እንኳን አልቀረም ተብሏል፣ እንመለከተዋለን። በሌላ በኩል ጎጃም ላይም ትንቅንቁ ሲቀጥል የናጀሬን ክንድ የበረታበት ብልጽግና ማህበረሰቡ ላይ ግፍ ፈጽሟል። ወዲህ ደግሞ በጎንደርም የብልጽግና ጦር ሙትና ቁስለኛ የበዛበት ውጊያ አድርጓል ተብሏል በሌላ በኩል የጎንደር ፋኖ አመራሮች ጉባኤ አድርገው መጨረሳቸው ተሰምቷል የፋኖ አመራሮች መልእክት አስተላልፈዋል የአርበኛ ኮማንዶ ሳሙኤል ባልድልን መልእክት ጨምሮ የፋኖ አመራሮችን መልእክት በቪዲዮ እናስመለክታችኋለን ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማሽ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ያበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች አለፍኩኝ። እስከ ፍጻሜው ድረስ አብራችሁ ቆዩ። ቀዳሚው ዳደረኳቸው የጦር ግንባር መረጃዎች አልፋለሁ። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የ105ኛ ኮረጃዊ መተከለ ቀጠና የሻለቃዎች ጥምረት ባደረጉት የደፈጣ ውጊያ በብልጽግና ላይ ኪሳራ አደረሱ። ብሔራዊ ተብሎ ከሚጠራው ቀጠና ላይ በተደረገ ውጊያ የብልጽግና ኃይል ሙትና ቁስለኛ መሆኑም ተረጋግጧል። በሌላ ዜና የአገዛዙ የመንግስት ስርዓት ተላላኪ ሰራዊት በገባበት ቀጠና ሁሉ በንጹሐን ላይ ግድያም የዘረፋ የድብደባና መሰል አጸያፊ እኩይ ተግባሮችንም ፈጽሟል። አንደኛ ጃዊ ፈንድቃ ከተማ ላይ ባህር ዳር የሚኖር ዘይኑ የሚባል የእስልምና እምነት ተከታይን በአገዛዙ በአረመና ሁኔታ ተገድሏል። ደሳለኝ ጥላሁን የተባለ የባምቡልክ ቀበሌ ነዋሪ በግፍም ተረሽኗል። እንዲሁ በዚህ ቀጠና ከአንድ ግለሰብ ሀያ ሺህ ብር ዘርፎ መውሰዳቸውም ተገልጿል። የባምቡልክን ጤና ጣቢያ መድኃኒት በማውደምም ሰራተኞችን እንዳትሰሩ በማለትም አንገራግረዋል ጃዊ ፈንድቃ ከተማ ላይም የቀን ሰራተኞችን በማፈስ ፋኖ ማርከናል እያሉ የቂልነት አስቂን ድራማም ሰርተዋል። በገቡ በቀጠና ሁሉ በተለያየ የተዘጉ ቤቶችን በመክፈት ያገኙትን ዕቃ ሁሉ ዘርፈዋል። እንደ ወርቅና ብር መሰል ጌጣጌጦችንም ዘርፈዋል። የማህበረሰቡን አዝመራ የምሽግ መቆፈሪያና አስክሬን መቅበሪያም አድርገውታል። ከወፍጮ ቤት በመግባት ናፍታም ቀድተው ወስደዋል። ቁስለኛ በመያዝ ዓለም አቀፍ የጦርነት ህግ በመጣስ ሁ ሁኔታም ረሽነዋል። ፊልፊል ቀበሌ ላይ የጤና ኬላ ሰራተኞች ቤት በመግባት ከልብስ ጀምሮ እስከ ትላልቅ እቃዎች ድረስ መዝረፋቸውም ተረጋግጧል። ይህ በእንዲህ እንዳለ ወደ ሸዋ ስናልፍ ከሬማ ወደ መራቤቴ የዓለም ከተማ በሁለት ተሽከርካሪ ተጭኖ በመጓዝ ላይ የነበረ የ101ኛ አየር ወለድ ኮማንዶ ክፍለ ጦር በአፋባሃ ተደመሰሰ። በአፋባሃ ደቡብ አማራ ቀጠና ሳምኖ እዝ ዋና ወታደራዊ አዛዥ ፊታውራሪ ባዩ አለባቸው የተመራው ይህ ልዩ ኦፕሬሽን መነሻውን ሪማ ከተማ በማድረግ መዳረሻውን መራሃቢት የዓለም ከተማ በማድረግ በሁለት ተሽከርካሪ ተጭኖ በመንቀሳቀስ ላይ ያለ አገሪቱ ቁምባ ቀበሌ በተባለም ቦታ ላይ በተወሰደ ድንገተኛ ጥቃት ሙሉ ለሙሉ የአገዛዙ ሰራዊት ከነተጫነበት መኪና መደምሰሱ ተረጋግጧል። በአፋባሃ ደቡብ አማራ ቀጠና ሳምኖ እዝ አጼ ዘርዓያቆብ ከናዲው ክፍለ ጦርና ከአጼ ኩና አምላክ ክፍለ ጦር በተውጣጡ የልዩ ኦፕሬሽን አባላት አማካኝነት ከረፋዱ አምስት ሰዓት ላይ በተወሰደው በዚህ ልዩ ኦፕሬሽን ለወሬ ነጋሪ እንኳን ሳይቀር ነው የአገዛዙ ኃይል ሙሉ ለሙሉም እየተደመሰሰው ተብሏል። ወደ ጎንደር ስናልፍ ከጎንደር ሰበር ዜና ተሰምቷል። በሌሊት ወደ ጎንደር በጋሻው ክፍለ ጦር ቀጠና የገባው የአገዛዙ ሰራዊት በከፍተኛ ሁኔታ መመታቱ ተገልጿል። የአማራ ፋኖ ብሔራዊ ኃይል አፋ ባሃ ሰሜን አማራ ቀጠና በላይ ዘለቀ ህዝብ ዳግማዊ ቴዎድሮስ አምስተኛ ከወረ ጎንደር በጋሾ ክፍለ ጦር የፋሲለደስ ብርጌድ ጀግኖች በትላንትናው ዕለት ከጠዳና ጎንደር ከተሞች ተወጣቶ በሌሊት መረጃ አትፍቶ ወደ ቀጠና የገባውን የአገዛዙን ሰራዊት ልዩ ስሟ ወይናይ ላይ ተመቶና ምትዋርዶም ተመልሷል። አገዛዙ አሁን ላይ ቀቢስ ተስፋ አድርጎ በሌሊት ማጥቃትን እየተጠቀመ ቢገኝም ከሞትና ከሽንፈት ግን መዳን አልቻለም ተብሏል። የፋሲለደስ ብርጌድ አባላት በትላንትናው ዕለት እነርሱ ቀጠና የመጣውን የአገዛዙን ኃይል ከፊሉን ሞት ከፊሉን ቁስለኛ በማድረግ እርምጃ ሲወስዱበት ከፍተኛ ድንጋጤ ውስጥ በመግባቱ የመጣው ኃይሉን ሰብስቦ እግሬ አውጪኝ ብሎ ፈርጥጦም ወደ መጣበት መመለሱንም ተመልክተናል። በተመሳሳይ ዜና ቡርቧክስ ቀበሌ ላይ የጎንደር በጋሻው ክፍለ ጦር አሀድ የሆነችው ቃኟ ብርጌድ በቀጠናው ለመንቀሳቀስ የሞከረውን የአገዛዙን ቅልብ ኃይል በቀይ ጥይት ቁርስ አ አቅም ሳው ሙትና ቁስልኛውን እየጎተተ እንዲሄድም አድርገዋለች፣ ተብሏል። በሁለቱም አውዶ ውጊያዎች የብልጽግና ኃይል ያልጠበቀው ነገር ገጥሞት ከፍተኛ የሆነ የስነ ልቦና ሽንፈት ደርሶበት እኛ ወንድሞቻቸውንን አይምቱን፣ አይግደሉን፣ ተገደን የመጣ ነው መንግስት ነጌወድ ቃል እኛና እናንተ ግን አብረን እንኖራለን እያሉ እንዲጠፋ የወሰኑበትን ማህበረሰብ እየለመኑ እየተማጸኑ ወደ መጡበት ተመልሰዋል ነው የተባለው። አሁን በቀጥታ ወደ ወሎ አልፋ አለው። ከወሎ በርካታ ሰበር ዜናዎች ተሰምተዋል። አፋባሃ ሚኒሊክ እዝ በዘመቻ አባናዶ የተገኙ ድሎችን አስጠብቆ አዳዲስ ድሎችንም እያስመዘገበ ቀጥሏል። በሰሜን ወሎ ዞን ወረዳዎች ታዳጊ ከተሞች ኮን ስታይሽ ሐሙስት አሁን ተገኘ ቀበሮ ሜዳ ና ሌሎች ታዳጊ ከተሞች በሚኒሊክ እዝ ቁጥጥር ስር ገብተዋል። እነዚህ ድሎች እየተመዘገቡ ያሉት አዲስ በተደራጀው በኩሩ ሰብሳቢ በሻለቃ ሀብት የባቡ ና በወታደራዊ አዛዡ አርበኛ ተመስገን አለባቸው የሚመራው የደጋው መብረቁ ኮራሃዶች ሲሆን ሲሆን የዞ በላምባ ክፍለ ጦር አሃዶች የሆነችው አምስተኛ ሻለቃም የበኩሏን ጉልህ ሚና እየተጫወተችም ትገኛለች ተብሏል። ትጋሎ ተጠናክሮ የቀጠለ ሲሆን ዳውንት ወረዳ ሙሉ ለሙሉ በፋኖ ቁጥጥር ስር መግባቷም ተገልጿል። ደላንታ ወረዳ ከወረዳው መቀመጫ ወገል ጤና ከተማ ውጭ ሙሉ ለሙሉ በፋኖ ቁጥጥር ስርም ገብታለች። መቄትና ጋሸና ከተሞች ውጭ ያሉ ቀበሌዎችም መቶ ፐርሰንት በምኒልክ እዝ ቁጥጥር ስር መግባታቸውን አረጋግጠናል። ሌሎች ቁልፎት ወታደራዊ ቦታዎች በቅርቡ በቁጥጥር ስር እንደሚገቡም የፋኖ ኃይሎች አስታውቀዋል። ከዘመቻ ባናደው በድል መጠናቀቅ በኋላ በርካታ ቁጥር ያለው እግረኛና ኮማንዶ ሰራዊት ወደ ቤተ አማራ በማስገባት በሜካናይዝድ፣ በአየር ኃይል፣ በጀት በድሮን ታግዞ በሙሉ አቅሙ ወደ ማጥቃት የገባው የአገዛዙ ሰራዊት ምሽግ ለቆ ወደ ፋኖ ቀጣናዎች እንዲገባ በማድረግ በአውደ ውጊያ ሙትና ቁስለኛ በማድረግ ብሎም በመማረክ ከአውደ ውጊያ ውጭ በማስኮብለል በትንትኑን እያወጡት ይገኛሉ። ፋሽስቱ ብልጽግና በሰሜን ወሎ ዞን መርሳ ከተማና ና ደቡ ወሎ ዞን ሀይቅ ከተማ ምስራቃዊ ቀጠናዎች እስከ አፋራ ጎራባች አካባቢዎች ባለፉት አምስት ቀናቶች ከባድ ማጥቃት ቢያደርግም በምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በኮሩ ወታደራዊ አዛዥ አርበኛ ደባሽ ማምሬም እንዲሁም በኮሩ ዘመቻ አርበኛ እድሪስ ጉደሌ አጋፋሪነት የብልጽግና ኃይል አይቀጡ ቅጣት ተቀጥቶ አሳፍሮት በዝረራ ቀጠናውን ለቆም እንዲወጣ በማድረግ ታላቅ ድል ተመዝግበዋል። አበባው ታደሰ ምድሪ ወዳጁን አጠፋለ የሚል ቀቢስ ተስፋ በመያዝ ወደ ወሎ ይዞት የገባው ጦርም እየተገረፈ ነው። ከጋሸና ከተማ በቅርብ ርቀት በተደረገ ውጊያ ስምንት ያገዛዙ ወታደሮች ሲገደሉ 15 ወታደሮች መቁሰላቸውም ተሰምቷል። ውጊያ የተካሄደው ትልቅ ወታደራዊ ጠቀሜታ እንዳለ ከሚነገርላት ከጋሸና ከተማ ወደ ወልዲያ መውጫ መጨረሻ ካሉ መንደሮች መካከል አንዱ በሆነው ጥምጥማት ተብሎ በሚጠራው አካባቢ ላይ መሆኑን ሚዲያችን ለማረጋገጥ ችሏል። በዚህ ስፍራ በትላ ትናንትና ሁለት ከእኩለ ቀን በኋላ በተደረገው ውጊያ የብልጭግና ኃይል ከባድ የሆነ የሰብአዊ ቁሳዊ ኪሰራም ሲከናነብ በአንጻሩ ደግሞ የፋኑ ኃይል በውስን ኃይል ትልቅ ድል ያስመዘገበበት አውደ ውጊያ ሆኖ አልፏል። በቅርቡ የደጋው መብረቁ ክፍለ ጦርን መስርተው በምኒልክ እዝ ስር ከተካተቱ ክፍለ ጦሮች መካከል አንድ የሆነው ደጀን ክፍለ ጦር ጥምጥማት ላይ በወሰዱ እርምጃ ስምንት የጸረ አማራው ብልጭግና ቡድን ወታደሮች ሲገደሉ 15 ወታደሮች ደግሞ መቁሰላቸውን የእዙ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃም አስታውቋል። በውጊያው ሙትና ቁስለኛ ከተደረጉት ወታደሮች በተጨማሪ ሶስት የሚሊሻ አባላት ከነሙሉ ትጥቃቸውም ተማርከዋል። በቅርቡ ተመስርቶ በምኒልክ እዝ ስር የተካተቱት ኮሮች ምስረታውን ካበሰሩበት እለት ጀምሮ እያደረጓቸው ባሉት ተጋድሎዎች አራት ኪሎ ላለው የጸረ አማራው ኃይል ከባድ መርዶዎችን፣ በአንጻሩ ደግሞ ለፋኖ ኃይል ደጋፊዎች በድል ቁንጣን የሚያጨናንቁ ጀብዶችን በመፈጸም በድል ታጅበው ቀጥለዋል። ወሎ ላይ ስንቆይ፣ ምሬ ወዳጅን እደመሰሳለሁ ብሎ የመጣው የጄኔራል አበባው ጦር ተከቦም ተደመሰሰ። ጀኔራሉ በምሬ ወዳጁ ጦር ተከበበ። በዋግ ህምራ በኩል የጌታቸው ረዳን ጦር የትግራይ ጦርና አጣምሮ የመጣው የጀኔራል አበባው ጦር በምሬ ወዳጁ ጦር በወሎ እየተገረፈም ይገኛል። ጀኔራል አበባውና ቡድናቸው ምሬ ወዳጁን የምድምስ ዘመቻ ብለው በጀመሩት ዘመቻቸው የራሳቸው ጦር እንደ ቅጠል እየረገፈ ነው። በወሎ በሁሉ ማቅጣጫ ዛሬም ውጊያዎች ሲቀጥሉ፣ እነ ጀኔራል አበባው ምሬ ሊደመስሱ ሄደው የያዙትን ጦር አሳጭደውታል። በወሎ በሚደርሰው ተደጋጋሚ ፋኖ ጥቃት የተደናገጠው የአገዛዙ ኃይል ምሬ ወዳጁን በወሎ እናጠፋለን ትግሉንም እናስ ትግሉንም አፈርድሜ እንከቷለን በማለት ምሬ ወዳጁን ለመደምሰስ እንቅስቃሴ ጀመሩ ሲሆን በዘመቻቸው ግን እስካሁን በወሰዱት እርምጃ ዘመቻቸው እየከሸፈ በመልሶ ማጥቃት አይቅጡ ቅጣት እየተቀጡም ይገኛሉ። ለሊቱን በዋግምራ በኩል መካናይዝ ጦር አሰልፎ የኮማንዶ ጦር ይዞ የገባው የጀነራል አበባው ጦር ከምሬ ወዳጁ የአፋ ባህር ጦር ጋር የገጠመ ሲሆን በዚህ ውጊያ የአገዛዙ ኃይል በሶስት አቅጣጫ በፋኖ ተከቦም አይቀጡ ቅጣት መቀጣቱንም ተረጋግጧል። እስከ ቀኑ ሁለት ሰዓት ድረስ ኩሊት የምትባል ተራራማ ምንድር ላይ እልህ አስጨራሽ ውጊያ እየተደረገ ሲሆን ጄኔራል አበባው ራሳቸው በሬዲዮ የመሩት ጦር ተከቦ በና ይቀመሴ ተራክፏል። በዚህም 68 ኮማንዶ አባላት ሬሳቸው የተቆጠረ ሲሆን አገዛዙ ቁስለኞችን ለቅሞ በመሄዱም ቁጥራቸው አልታወቀም ተብሏል። ማኞች ከመቶ በላይ ቁስለኛ ሊሆኑ እንደሚችሉም ግምታቸውን ሰጥተዋል። በዚህ ውጊያ የጌታቸው ረዳ ቡድን ሎሌ የሆኑት የትግራይ ሰላም ሰራዊት እየተባለው የሚጠሩት የአብይ አህመድ ቅጥረኞች የተሳተፉ ሲሆን እነሱም ዋጋቸውን እንዳገኙ የፋኖ ኃይሎች አሳውቀዋል። በውጊያው ሁለት የአገዛዙ ሻለቃዎች መገደላቸውም ሲነገር የብልጽግና ኃይል ከበባውን ሰብሮ ለመውጣት አጥፍቶ ጠፊ ድሮኖችንና የአየር ኃይል የበላይነቱን መጠቀሙንም የፋኖ ኃይሎች ገልጸዋል። የተመለከቱ የዓይን እማኞች ብልጽግና የአየር የበላይነት ባይኖሮ ኖሮ ፋኖ ትግሉን በጀመረ በሶስተኛ ቀን ነበር አራት ኪሎ የሚገባው ሲሉ አስተያየታቸውን ሰጥተዋል። ለዓለም አቀፍ የፋኖ ደጋፊዎችም ፋኖን የአየር መቃወሚያና ድሮን እንዲያስታጥቁም ጥሪ አቅርበዋል። ይህ በእንዲህ እንዳለ በትላንትናው እለት የአማራ ፋኖ ብሔራዊ ኃይል በላይ ዘለቀዝ የጉባኤ መቋጫውን አድርጓል። በዚህ የጉባኤ መቋጫ ላይ የፋኖ አመራሮች መልእክት አስተላልፈዋል። ከፋኖ አመራሮች የተላለፈውን መልእክት አድምጠን እንመለስ። ቤተሰብ በት ነው ከህዝብ አይበልጥም ብለው ከአማራ ህዝብ አይበልጥም ብለው እየከፈሉ ስላሉ ከኢትዮጵያ ህዝብ አይበልጥም ብለው እየከፈሉ ስላሉ አስተዋጽኦ በሙሉ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዚህ አመሰግናል። በተለይም ደግሞ አርበኛ ሻምበል መሰረት አለሙ አርበኛ ሻምበል ገብሩ ልይ እንዲሁም አርበኛ አለምነ ኪዴን እጅግ በጣም እያመሰገን፣ ከመካከላቸው አንዳቸው ጉባኤያችንና መጠናቀቂያቸው በተመለከተ አጭር መልእክት አስተላልፈው ለኢትዮጵያ ህዝብ ለአማራ ህዝብና እንደዚሁም ለሰራዊታችንና ለደጋፊያችን መልእክት ካስተላለፉ በኋላ ቀጣይ መልእክቶችም ይተላለፉ ይሆናል። አርበኛ ሻምበል ገብሩ መልእክት እንድታስተላልፍ ተጋብዘሃል ወደ መድረክ አመሰግናለሁኝ በዛሬው ዕለት ጉባኤተኛ ጉባኤውን አጠናቆ ስኬታማ አድርጎ ለዚህ የተቀደሰ ዓላማ ፍጻሜ ለመድረሱ እንኳን ደሳላችሁ አመሰግናለሁ። እኔ ማስተላልፈው የአማራ ህዝብ የተደቀነበትን ችግር ለመፍታት ጀግኖቻችን በየቦታው በየቀጠናው በሁሉም ታሪክ ስራ እየሰራችሁ ነው የቆያችሁ በጉባኤያችሁም ታሪኩን አስቀምጣችኋል። ያላችሁን ተግባርና ኃላፊነት ማስቀምጣችኋል። በዚህ ተግባር ላይ ስኬታማ እንዲሆን ከልብ እመኛለሁኝ። እኔ የማስተላልፈው መልእክት ምንድን ነው? ለአማራ ፋኖ በሙሉ አጠቃላይ የአማራን ችግር ለመፍታት የአማራን እንባ ለማበስና ደሞን ለማድረግ ለምታደርጉት ትግል እስከ መጨረሻው ታግላችሁ የአማራን ችግር ፈትታችሁ ለነጻነት እንድታወቁ ጥሬን አሰላልፋለሁኝ አጠቃላይ ያጋጠሙነን ችግሮችም ፍትዊ እና በመወያየትና በመግባባት ችግሩ እየፈታነ እስከ መጨረሻው እንደምታገል እኛም ከጎናችሁ ሆነ እንደምታገል ቃል ገባለሁ። አሁንም እየታገነ ነው ያለና ሁላችሁም በዚህ ትግላችሁ እንድትቀጥሉ በልክ ትክክለኛ በጉባኤው ላይ በተወያየነበት ርስ ሙሉ ለሙሉ ተግባራዊ እንደምታደርጉ ሙሉ ተስፋለኝ። አመሰግናለሁ። በላይ ወታደራዊ አዛዥ እንዲሁም ምክትል ሰብሳቢ አርበኛ ሳሙኤል ባለድልን ወደ መድረክ ጋብዛለሁ፣ መልእክት እንዲያስተላልፍ እና የሚጠየቁ ጥያቄዎች ምላሽ እንደሚሰጥ ወደ መድረክ አምስግል። ስሜን አማራ ቀጠና በላይ ዘለቀ እዝ የስራ አስፈጻሚ ጉባኤ በሰላም የተጠናቀቀበት ሁኔታ አለ እንግዲህ ይሄ ጉባኤ በርካታ ድርጅታዊ ተቋማዊ፣ እንዲሁም ትግሉን በሚጠቅም መንገድ ብዙ ስር ነቀል የሆኑ ውይይቶች የተደረገበት ጉባኤ ነው የነበረው። እንግዲህ በዚህ ጉባኤ ላይ የታዩ በርካታ ጉዳዮች አሉ። ለትግሉ ሊጠቅም ይችል፣ ትግሉን ሊያሳድግ በሚችል ሁኔታ ከነሱም ወታደራዊ አደረጃጀቶችን ከማስተካከል አኳያ፣ የሕዝብ አስተዳደርን ከማስተካከል አኳያ፣ የሕዝብን ችግር ከመፍታት አኳያ እንዲሁም ዝርዝር በሆኑ ጥልቅ በሆነ ትኩረት ተሰጥቶ የተሰራበት አማራዊ አንድነትና ቀጠናዊ የአደረጃጀት ልዩነቶችን ከመፍታት አኳያ የተሰራው ስራ የዚህ ጉባኤ ውጤት ነውና በጣም በርካታ ችግር ፈች የሆኑ ውይይቶች ተደርገዋል። እንግዲህ በርቀት ባለመገናኘት አብዛኛው እንግዲህ ካለ መልካ ምድር አኳያ በጣም በርካታ ችግር የመገናኘት ችግር የነበረበትን ይሄ የስራ አስፈጻሚ ባንድ ብዙ በረሃ አቆራርጦ ርቀት መንገድ አቆራርጦ ከጠላት መሀል አፈሙዝ አቋርጦ እዚህ ጉባኤ ላይ ተገንቶ አማራዊ ትግሉ ለማሳለጥ ያደረገው ጥረት በዚህ ስራ አስፈጻሚ በጣም የሚበረታታ ነው። እንግዲህ ድርጅቱን ከማሳደግ እንዲሁም ደግሞ የተሻለ ስራ ለመስራት በርካታ ውይይቶች ተደርገዋል። የህዝቡንም ችግር በዘላቂነት ለመፍታት ከዝርፊያ ከወንብድና ከመሳሰሉ ለህዝቡ እለት ተእለት ኑሮ ደንቀራ የሆኑ ችግሮችን ለመፍታት ዘላቂ የሆነ የመፍትሄ አቅጣጫዎችን ያስቀመጠበት ሂደት አለ። ወታደራዊ አደረጃጀቶችን በዘመነ መንገድ ለማስተካከል ከአሁን በፊት እየተስተካከሉ እየተሰሩ የመጡትን ሁኔታ ሊያስተካክል በሚችል መንገድ የተሰራ ነገር አለ። እሱንም በዘላቂነት ሊያስፈጽም የሚችል የስራ አቅጣጫዎችንም ጭምር ያስቀመጠበት ሁኔታ ነው ያለው። በዋነኝነት በዋነኝነት ድርጅታችን ድርጅታችን እንዲሁም አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ እንደ ድርጅት ግልጽ የሆነ አቋም ያስቀምጠበት አማራዊ አንድነትን በተመለከተ ምን ጊዜም የማያዳግም የመዳኛ መንገዳችን እንደሆነ ድርጅታችን አስቀምጧል። ከዚሁም መንገድ ይህን ተከትለን ሰራዊታችንም ሌላውም ይህንን ትግል የሚደግፍ አካል ይህንን አማራዊ አንድነት ሊደግፍ በሚችል መንገድ በዘላቂነት መስራት እንዳለበትና ለልዩነት ምክንያት የሚሆኑ ኃይሎችን ሙሉ እጅ ሊቆርጥ በሚችል መንገድ መስራት እንዳለበት ነው። ሌላው በማህበረሰባችን ላይ ብዥታ የሚፈጠር በሕዝቡ ላይ በድርጅታችን በተመለከተ ገጽታ ከማጠል ሽት አኳያ በርካታ ብዥታ የሚፈጥሩ ስራዎች ይሰራሉ። እሱንም ግልጽ ለማድረግ ድርጅታችን ከዚህ በኋላ በቀጣይ አቅጣጫ ባስቀምጠው አቅጣጫ የሚሰራቸው በርካታ ትግሉን በተመለከተ የስርአቱን ከመጣል በተመለከተ በርካታ ኃላፊነቶች ይኖርበታል። በዋነነት በዋነኝነት ትኩረት ሰጥቶ የሚሰራው ጉዳይ የወሰንና የማንነት ጥያቄዎችን ሊመልስ በሚችል መንገድ እና የህዝባችን ህልውና ሊያስጠብቅ በሚችል መንገድ ከሌሎች ወንድም እህት ኢትዮጵያውያንም ጋር በጋራ ለመስራት አቅጣጫዎችን ያስቀመጠበት ሁኔታ ነው ያለ። በአጠቃላይ ይህንን ጉባኤ ለመሳተፍ ከየአቅጣጫው መጣችሁ በሰላም ጨርሳችሁ እንዲሁም በተሰጠው አቅጣጫ መሰረት የድርጅቱን ጠቅላላ የስብሰባ የግምገማ ውጤት ለማስፈጸም የስራ ስምሪት የወሰዳችሁ የስራ አስፈጻሚ አባላት መልካም የስራ ጊዜ ማለት ፈልጋለሁ። አመሰግናለሁ። ይህ በእንዲህ እንዳለ በሰሜን ጎንደር አካባቢ ከባድ ውጊያ መደረጉ ተነግሯል። ከዚህም በተጨማሪ ብልጽግና በግዳጅ ያለፍላጎታቸው ከየቦታ አፍሶ ያስገባቸውን ወጣቶች በተመለከተ ሁለቱን ጉዳዮች በተመለከተ ማለት ነው። አርበኛ ሰፈረ መለስ ተጨማሪ መረጃም ይሰጠናል። በእርጋሜ ጤና ይስጥልኝ፣ የተከበራቸው አድማጭ ተመልካቾቻችን። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ይህ አማራ ፋኖ ብሔራዊ ላ አባት አርበኞች ምክር ቤት አባል አርበኛ ሰፈር መለሰ በቀጥታ የስልክ መስመራችን ላይ ይገኛል። ተከታትለ ነው እንመለስ። መልካም ያው ለኦሮሚያ ብቻ ሳይሆን አማራም ሆኖ አማራን እየወጋ እየመራ ባንዳዎች አማራዎችም አሉ። ለእነሱም ጭምር ነው አማራን ለመጨፍጨፍ አማራን ለማጣበብ ወይም ደግሞ አማራን ከድረ ገጥ ለማጥፋት ቀይ ባህር ወይም ደግሞ ወደብ እያለ ህዝባችንን ቅል እያደረገ እያስመሰለ የሚሰብከው አማራን ሁም ቀይ ባህሩን ወደቡን ህዝቡ እንዲነቃ ምፈልገው ይሄ ቀይ ባህር ብሎ ምክንያት ፈጥሮ የሰውን ልጅ ለማግበስበስ የሞከረው ሙከራ አማራ አማራን ነው ቀይ ባህር የሚለው። ይሄን ማወቅ አለበት፣ ቀድሞ መንቃት አለበት። ወደሚለውም የሚለውም አማራን ለማጥፋት ነው። የእሱ ወደ አማራ ነው፣ ቀይ ባህር አማራ ነው። ወደዛ እንኳን ኤርትራ ይቅርና ትግራይ ተሻግሮ ተከዜን ሁለት ጥይት እንደማያጭ ሆናቋለን። አቅም የሌለው የደከመ በእኛ ልጆች ሲሮጥና ሲማረክ የሚውል። ግብስብስ አሁን እንደተባለው ሚኒሻና የኦሮሜን የኦሮማን የደቡብን የሮሞን ልጆች ህፃናቱን ወደ ሱቅ ሲሄድ ወይም ከረምቡላ ሲጫወት ወይም ጫት ሲቀም የተገኘውን ግብስብስ ሁሉ በየጠጅ ቤቱ እየገባ በፖሊስ እያፈነ እያጠራቀመ ያመጣ ሁሉ ተግባር እንደማይሰራለት ሙያ እንደማይሰራ አቋም እንደሌለው እያወቀ ቀይ ባህር ብሎ ለማስመሰያ ቀይ ባህር ይላል። ቀይ ባህሩ ግን አማራ ላይ እንደሆነ ወደቡ አማራ እንደሆነ ማወቅ አለበት። እነኛም ደግሞ ልጆቻቸውን ወደ እውነተኛ ትግል ለኢትዮጵያ የሚበጅ ትግል ለኢትዮጵያ የሚያድን የኢትዮጵያን ከፍ የሚያደረግ የሚያኮራ ትግል ወደሚታገልበት ልጆቻቸው ቢሰለፉ የተሻለ ነው እንጂ ዝም ብሎ

ወለዳ በተለያየ ኦሮሚያ ክልል ደምቸው የአማራ ደም ንጹሀን ደም የህፃናት ደም የፈሰሰው እንደገና በአማራው ክልል መጥተው ደግሞ የእነሱ ደም እንዲፈስ የፈቀደ ይመስለኛል፣ እግዚአብሔር እንጂ እውነት በሌላ አይደለም። ትላንት እያየ ዛሬ እየመጣ ማለቁ ዋጋ ያለውም እና ይህን አውቆ ላይ የህሊና ነው። እኛ የምንታገለው ነፃነታችን ዝም ብለን ወድቀን ለማንኛውም ሃይማኖት ለሌለው አንሰጥም፣ ባህላችን አይሻርም በሚለው ነው የምንታገለው እና ይህ ደግሞ ሁሉም ኢትዮጵያዊ አንድ ሆኖ የድሯን ኢትዮጵያ ለመመለስ እንዲታገል አደራላል።